ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 13 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎው ዳውንት ቀጠና አንድ ካህን ከነ ቤተሰቦቻቸው በአገዛዙ ወታደሮች በግፍ ተገድለዋል። የካህኑና የቤተሰባቸው አሰቃቂ ግድያም ቁጣን ቀስቅሷል። በተለያዩ የአማራ ክልል ቀጠናዎች የአፋ ባሃ ኃይሎች ከፍተኛ ድል ማግኘታቸው ተገልጿል። በጎጃምና በጎንደር ትንቅንቁ አይሏል። አብይ አህመድ በስራ ማቆም አድማ ላይ ያሉ የጤና ባለሙያዎችን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 በምስራቅ ጎጃም በሚገኘው በታሪካዊው በደብረ ኤልያስ ገዳም በእብሪተኛው አጋንንታዊና ፋሽስቱ የኦዴድ ብልጽግና ግብረ አራዊት ሰራዊት ግልጽ ወረራ ታውጆ ከ570 በላይ መናኔ መነኮሳት፣ ቀሳውስትን እንዲሁም ምዕመናንን በአሰቃቂ ሁኔታ ጨፍጭፏል። ለብዙ ዘመናት ተከብሮ የኖረውን ገዳም በመድፈር ከፍተኛ ውድመትን ከፈጸመ የፊታችን እሁድ ግንቦት 25 ቀን 2025 ሁለተኛ ዓመቱን ያስቆጥራል። በመሆኑም የንጹሐን መነኮሳት ካህናትና የምዕመናን ደም በከንቱ ፈሷል። ደማቸውም ይጮኋል። አውቆ የተደበቀን ቢጠሩት ወይ አይልም እንዲሉ ከጨፍጫፊው ፋሽስታዊና ጋነንታዊ ስርዓት ፍትህ እንደማይታሰብ ግልጽ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ አማንያን መሆናቸው ወንጀል ሆኖ በግፈኛና ዘረኛው የአብይ አህመድ ትእዛዝ በአርመንያዊ ጭፍጨፋ የተረሸኑ አባቶችና ምዕመናንን ለማስታወስና ለማክበር የሻማ ማብራት ስነ ስርዓት ተዘጋጅቷል። የእነዚህ መንፈሳዊ አባቶችና ምዕመናን በከንቱ የፈሰሰ ደም ግድ የሚላቸው ኢትዮጵያውያን በሙሉ በተጠቀሰው ስፍራ በመገኘት አጋርነታችሁን እንድታሳዩ በጥብቅ እናሳስባለን። ቦታ በነጩ ቤተ መንግስት፣ አድራሻ 1600 ፔንስልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500። ቀን እሁድ ሜ 25 2025። ሰዓት ከ7 ፒኤም ጀምሮ። አዘጋጅ የዋሽንግተን ዲሲና አካባቢው የትዕይንት አማራ አስተባባሪ ከዓለም አቀፍ የአማራ ግብረ ኃይል አስተባባሪ ጋር በመተባበር በወሎ ዳውንት ቀጠና አንድ ካህን ከነ ቤተሰቦቻቸው በአገዛዙ ወታደሮች በግፍ ተገደሉ። በሰሜን ወሎ ዞን ዳውንት ወረዳ ቀሲስ ደስ ይላል አስናቀ የተባሉ የቤተ ክርስቲያን አገልጋይ ካህን ከነ ቤተሰባቸው በአገዛዙ ወታደሮች መገደላቸውን የአካባቢው ነዋሪዎች ተናግረዋል። በሆዴድ የበላይነት ለሚዘወረው የአገዛዝ ስርዓት የሚያገለግሉት የመከላከያ ሰራዊት አባላቱ በአድማ ብተና መሪነት በዳውንት ወረዳ በርካታ ንጹሐንን ባሰቃቂ ሁኔታ እየገደሉና እየዘረፉ እንደሚገኙ ተሰምተዋል። በዚህም ዳውንት ወረዳ 01 ቀበሌ ልዩ ስሙ ቅድስቴ አካባቢ ነዋሪና የቅዱስ ገብርኤል ቤተ ክርስቲያን አገልጋይ የሆኑት ቀሲስ ደስ ይላል አስናቀ ከበኩር ልጃቸውና ታናሽ ወንድማቸው አርሶ አደር ካሳ አስናቀ ጋር ግንቦት 8 2017 ዓ.ም አመሻሹን በአገዛዙ ወታደሮች በአሰቃቂ ሁኔታ ተገድለዋል ሲል መረብ ሚዲያ ምንጮቹን ዋቢ አድርጎ ዘግበዋል። ወታደሮቹ 01 ቀበሌ በመግባት ህዝቡን እየደበደቡና እየዘረፉ እንዲሁም መኖሪያ ቤቶችን በእሳት እያቃጠሉ ባለበት ቀሲስ ደስ ይላል ናቀ እባካችሁ ቤታችንን ተውልን፣ በአይሆን ልጆቻችን ይጠለሉበት፣ በእሳት አታቃጥሉት ተውልን በሚል ተማጽኖ ሲያቀርቡ ነው ወታደሮቹ በተደጋጋሚ በመተኮስ የገደሏቸው ተብለዋል። የካህኑ ታናሽ ወንድም አርሶ አደር ካሳ አስናቀ ወደሚቃጠለው ቤት በማቅናት የወንድሙን ልጅ ይዞ ለመሸሽ በሚሞክርበት ቅጽበት ወታደሮቹ ተከታታይ የሆነ ጥይት በመተኮስ እሱንና የወንድሙን ልጅ ማለትም የካህኑ ልጅ በአሰቃቂ ሁኔታ እንደገደሏቸው ነው የአካባቢው ነዋሪዎች እየገለጹት ከዚህ በተጨማሪ ሌሎች የሟቹ ቤተሰቦችም ክፉኛ መቁሰላቸውን የተነገረው የአገዛዙ ወታደሮች የእውር ድንብራቸውን በሚተኩሱት ከባድ መሳሪያ ከሚገድሉት ንጹሀን በተጨማሪ ያለፉት ሁለት ቀናትን በወረዳው የተለያዩ ቀበሌዎች ላይ ተንቀሳቅሰው አርሶ አደሮችን መግደላቸውንና በርካቶችን ደግሞ በጅምላ አፍነው መውሰዳቸውን ነው ነዋሪዎች የገለጹት። በተለያዩ የአማራ ክልል ቀጠናዎች የአፋ ባሃ ኃይሎች ከፍተኛ ድል ማግኘታቸው ተገለጸ። የአማራ ፋኖ ብሔራዊ ኃይል ጎንደሬ በጋሻው ክፍለ ጦር በትናንትናው ዕለት ከማክሰኝት ወደ ጠዳ ከተማ ሲንቀሳቀስ የነበረን አድማ ብተና ከቀኑ አስር ሰዓት ጀምሮ ልዩ ቦታው ምንዝሮ ቀበሌ ላይ አይቀጡ ቅጣት ቀጥቷል። በውጊያው በጎንደሬ በጋሻው ክፍለ ጦር በኩል በአርበኛ ሀብታሙ ድረስ የምትመራው ቃኘው ብርጌድና በአርበኛ አስናቀው ሽጉጥ የምትመራው የተወርዋሪዋ ዋሴ ተኮላ ሻለቃ አባላት የተ ሳተፉ ሲሆን የአገዛዙ አድማ ብተና አባላት ጥቁር አስፓልት ላይ ለከፍተኛ ኪሳራ የዳረጋቸውን ጥቃት አስተናግደዋል። በአውደ ውጊያው በአገዛዙ በኩል ስምንት የአድማ ብተና አባላት ሲገደሉ ከ12 በላይ የሚሆኑት ደግሞ አካላዊ ጉዳት አስተናግደዋል። በሌላ ዜና በጎንደር የበጋሻው ክፍለ ጦር ስር በደመላሽ ስማኝ የምትመራው አጼ ፋሲለደስ ብርጌድ ጎንደር ከተማ በመግባት ሌሊቱን ህብረተሰቡን ሲያሰቃይና ሲያማርር የፋኖ ቤት ነው እያለ የንጹሐንን ቤት ሲያፈርስ ወጣቶችን በጅምላ ሲያሳ ቦታ ስር የነበረው የጎንደር ከተማ ምክትል ደንብ ኃላፊ አቶ ሰውነት አጥናፉ ራሱ ፈርሶ እስከ ወዲያኛው ሲሸኝ የዘጠነኛ ፖሊስ ጣቢያ የስርዓቱ ጠባቂ አራት ፖሊሶች ላይ የአካል ጉዳት ማድረስም ተችሏል። አቶ ሰውነት አጥናፉ ጎንደር ከተማ ውስጥ ብልጽግና ከሚመካባቸው ወዳደሮች መካከል ግንባር ቀደም ሲሆን፣ በሱ እርምጃ ሌሎች የስርዓቱ አገልጋዮች በፍርሃት ቆፈን ውስጥ ገብተው የሚይዙት የሚጨብጡት አጥተዋል ሲል የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ይገልጹ በሌላ በኩል ከሰሞኑ በታች አርማ ጭሆ ወረዳ ሙሴ ባምብ አካባቢ በሚሊሻ ኃይል ላይ በተወሰደ እርምጃ በርካቶች መሞታቸውን ተከትሎ በወረዳው የሚገኙ ቀሪ የሚሊሻ አባላት አገዛዙን ጥለው እየጠፉ ይገኛሉ። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቲሊሊ ዘንገና ብርጌድ ማስደመሙን ቀጥሏል። በዛሬው እለት በውጊያ ቲሊሊ ከተማ ዘልቀው በመግባት ያቀዱት ኦፕሬሽን ሙሉ በሙሉ አሳክተዋል። የጎጃም አገው ምድር ክፍለ ጦር በስሩ ካሉት ብርጌዶች አንዱ የሆነው ጀብደኛው ቲሊሊ ዘንገና ብርጌድ በእንቁ መሪዎቹ እየተመራ በድል ከፍ ብሎ እየተጓዘ ይገኛል። በተመሳሳይ በአዊ ዞን ከቡሬ ወደ ቲሊሊ ሲንቀሳቀሱ የነበሩ ሚሊሻዎች ላይ የአማራ ፋኖ ብሔራዊ ኃይል በወሰደው ወታደራዊ ዘመቻ ከፍተኛ ኪሳራ ማስተናገዳቸው ነው የተገለጸው። ፋኖ በሚሊሻ ኃይሎች ላይ በወሰደው ድንገተኛ የደፈጣ ጥቃት በርካቶችን ሙትና ቆስለኛ አድርገዋል። በተመሳሳይ በትናንትናው ዕለት በቲሊሊ ከተማ ፋኖ በፈጸመው ድንገተኛ ጥቃት የአገዛዙ ወታደራዊ ካምፕ ተመቷል። በዚህም በአገዛዙ ላይ ከባድ ኪሳራ እንደደረሰ ነው የተገለጸው። አብይ አህመድ በስራ ማቆም አድማ ላይ ያሉ የጤና ባለሙያዎችን በሚመለከት መመሪያ ማስተላለፋቸው ተገለጸ። አብይ አህመድ የዳቦ ጥያቄ ይዘው የስራ ማቆም አድማ የመቱ የህክምና ባለሙያዎችን በሚመለከት እስካሁን በካድሬዎቻቸው በኩል ዛቻ፣ እስር፣ ድብደባና እንግልት ሲፈጽሙ ነበር። አሁን ደግሞ ራሳቸው ጭምር መመሪያ አውርደው እንዲተገበር ጥረት እያደረጉ ነው። አብይ በትናንትናው ዕለት የፓርላማ አባላት የነበራቸውን ስብሰባ ሲጨርሱ የብልጽግና አባል ለሆኑና በካቢኔነት ውስጥ ያሉ አባላትን አስቀርተው ነው የሚያወጣው መልእክት የላኩት ይህ መልእክት የፓርላማ አባል ለሆኑት ብቻ ሳይሆን ለሌሎች ካቢኔዎችና የጤና ዘርፉ መሪዎች ተላልፈዋል። ዐቢይ በዚህ መመሪያቸው አድማ ያደረጉትን የጤና ባለሙያዎች አባሩ፣ አዳዲስ ባለሙያዎችን ቅጠሩ፣ ጊዜ ስለሌለን ቦታውን በአዲስ ተኩ ሲሉ ነው ያስተላለፉት። አዲስ አበባ ጤና ቢሮ በበኩሉ ከዚህ ቀደም የትምህርት ማስረጃ አስገብተው የነበሩ ባለሙያዎችን እየደወለ ጥሪ እያደረገ መሆኑ ተሰምተዋል። የጤና ባለሙያዎቹ ደግሞ የጠቅላይ ሚኒስትሩ መመሪያና የመንግስታቸው ውሳኔ የውድቀት መነሻ ነው ብለዋል። ተግባራቸውም የሀገር መሪ ሳይሆን የመንደር ዱርዬ ነው ሲሉ ነው የገለጹት። እንዲሁም አሁን ይቀጠሩ የሚባሉት ባለሙያዎች ጓዶቻችን ናቸው፣ እንዲህ አይነት ተግባር ውስጥ ይገባሉ ብለን አናምንም ሲሉ ገልጸዋል። በሌላ በኩል በአዲስ አበባ የሚገኘው ራስ ደስታ ሆስፒታል ትናንትናና ዛሬ በስራ ገበታቸው ላይ ያልተገኙን ሁሉንም የጤና ባለሙያዎች ማሰናበቱን ገልጸዋል። በሌላ መልኩ ደግሞ የጤና ሚኒስትር ጡረታ ከወጡ ዶክተሮች ባለፈ ስራ ላጡ ሐኪሞችም ጥሪ አድርገዋል። እንዲሁም የደብረ ታቦር አጠቃላይ ስፔሻላይዝድ ሆስፒታል የጤና ባለሙያዎች በስራ ገበታቸው ላይ አለመገኘታቸውን ገልጾ እርምጃ ለመውሰድ እንደሚገደድ ማስታወቂያ አውጥቷል። የደቡብ ምዕራብ ኢትዮጵያ ክልል ደግሞ በክልሉ ያሉ የጤና ባለሙያዎችና መምህራን ፈጽሞ የሐኪሞቹን የስራ ማቆም አድማ በሚመለከት በማህበራዊ ገጻቸው አስተያየት እንዳይሰጡ ላይክ እንዳያደርጉና ፎቶ እንዳይለቁ ማስጠንቀቂያት እየተሰጣቸው ነው። ይህን ካደረጋችሁ ከስራ ገበታችሁ ትፈናቀላላችሁ ተብሏል። በመቀለ ከተማ የሚገኙ ዳኞች የደህንነት ስጋታቸው ካልተቀረፈ የስራ ማቆም አድማውን እንደሚቀጥሉ ገለጹ። በትግራይ ክልል መቀለ ከተማ የሚገኙ ዳኞች በትናንትናው ዕለት የጀመሩትን የስራ ማቆም ዛሬም በመቀጠላቸው በከተማይቱ የሚገኙ ፍርድ ቤቶች ተዘግተው ውለዋል። ዳኞቹ ለክልሉ ጊዜያዊ አስተዳደር ያቀረቧቸው ጥያቄዎች እስኪፈቱ ድረስ የስራ ማቆማቸውን እንደሚቀጥሉ የትግራይ ዳኞች ማህበር ለኢትዮጵያ ኢንሳይደር ገልጿል። በመቀለ ከተማ የሚገኙ ዳኞች ስራቸውን ለማቆማቸው በዋነኛነት የጠቀሱት ምክንያት የደህንነት ችግር አለብን የሚል ነው። የትግራይ ክልል ጊዜያዊ አስተዳደር በትናንትናው ዕለት ባወጣው መግለጫ በመቀለ ሰባት ክፍለ ከተሞች ባሉ ፍርድ ቤቶችና በከተማይቱ ከፍተኛ ፍርድ ቤት የሚሰሩ ዳኞች በደህንነት ስጋት ምክንያት ስራ እንዳቆሙ ማሳወቃቸውን አረጋግጧል። የትግራይ ዳኞች ማህበር ፕሬዚዳንት አቶ ዳዊት ኃይለሥላሴ ለክልሉ ጊዜያዊ አስተዳደር ያቀረቧቸው አምስት ጥያቄዎች ከዳኞች ደህንነት ጋር የተያያዙ መሆናቸውን ተናግረዋል። የዳኞቹ የመጀመሪያ ጥያቄ በችሎት የሚመደቡ የጸጥታ አስከባሪዎችን የሚመለከት ነው። በችሎት ጊዜ ሁለት ፖሊሶች ብቻ ናቸው ፍርድ ቤቱን የሚጠብቁት የሚሉት አቶ ዳዊት በአሁኑ ጊዜ በመቀለ ከተማ ባለው የጸጥታ ችግር ይበቂ እንዳልሆነ ያስረዳሉ። በዚህ ምክንያት ቁጥራቸው ከፍ ያለ የታጠቁ የጸጥታ ኃይሎች ፍርድ ቤቶችን እንዲጠብቁ እንዲደረግ ማህበሩ ጥያቄ ማቅረቡን ፕሬዝዳንቱ አብራርተዋል። የከተማይቱ ዳኞች በሁለተኛነት ያነሱት ጥያቄ በነጻነት የዳኝነት ስራቸውን ለማከናወን እንዲችሉ ራሳቸውን መጠበቅ የሚችሉበት ሁኔታ ይመቻች የሚል እንደሆነ አቶ ዳይት አመልክተዋል። ይህ ጥያቄ የቀረበው የተከሳሽ ቤተሰቦች ዳኞችን በመንገድ ላይ ሲያገኟቸው እስከ መኖሪያ ቤታቸው ድረስ ጭምር እየተከታተሉ ስለሚያስፈራሩ እንደሆነ የማህበሩ ፕሬዚዳንት ገልጸዋል። ለትግራይ ክልል ጊዜያዊ አስተዳደር የቀረቡና ለዳኞች ስራ ማቆም ምክንያት የሆኑ እነዚህ ጥያቄዎች ሲፈቱ ነው ወደ ስራ የምንመለሰው ሲሉ የማህበሩ ፕሬዚዳንት ለኢትዮጵያ ኢንሳይደር ተናግረዋል። ሆኖም የክልሉ ጊዜያዊ አስተዳደር ትናንት ማክሰኞ፣ ግንቦት 12 2017 በወጣው መግለጫ ለዳኞች ስራ ማቆም ምክንያት ነው ሲል የጠቀሰው ባለፈው ሳምንት በመቀለ ከተማ ከፍተኛ ፍርድ ቤት ተፈጠረ ያለውን ግርግር ነው። እንዲህ አይነት የፍርድ ሂደትን የሚያውክ አካሄድ የመንጋ ተግባር ነው ያለው የትናንቱ የጊዜያዊ አስተዳደር መግለጫ በችሎት ውስጥ የሚፈጠር ረብሻ በማንኛውም ሁኔታ ተቀባይነት የለውም ሲል ኮንኗል። ድርጊቱ በትግራይ የፍትህና የዳኝነት ስርዓት ላይ የተፈጸመ ግልጽ ጥቃት ነው ሲልም አጽንዖት ሰጥቷል። ይህ አካሄድ ህግንና ስርዓትን የሚያቀል ጉልበተኛ እንደፈለገ እንዲሆን የሚያደርግ አደ ገኛ ተግባር ነው ያለው፣ ጊዜያዊ አስተዳደሩ በዕለቱ የተፈጠረውን ክስተት በተመለከተ የማጣራት ስራ እንደሚከናወንና በችግር ፈጣሪዎችም ላይ ህጋዊ እርምጃ እንደሚወስድ አስታውቋል። አሜሪካ እስያውያንን ወደ ደቡብ ሱዳን ማባረሯን ጠበቆች ለፍርድ ቤት አስታወቁ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ሁለት እስያውያንን በህገ ወጥ መልኩ ወደ ደቡብ ሱዳን ማባረሩን ጠበቆች ለፍርድ ቤት ተናግረዋል። በቦስተን ለሚገኝ የፌዴራል ፍርድ ቤት አቤቱታቸውን ያስገቡት ጠበቆች ማክሰኞ ዕለት የሚያንማርና ቬትናም ዜጎችን ጨምሮ በርካታ ሰነድ አልባ ስደተኞችን የጫና አውሮፕላን ደቡብ ሱዳን አርፏል ብለዋል። ከዚህ ቀደም ፍርድ ቤት በሰጠው ትዕዛዝ መሰረት የአሜሪካ መንግስት ስደተኞችን ወደ ሶስተኛው ሀገር ከመላኩ በፊት ጉዳያቸውን ለማስረዳትና ለመከራከር ተገቢውን እድል መስጠት እንዳለበት ትእዛዝ አስተላልፎ ነበር። ቢቢሲ ለሀገር ውስጥ ደህንነት መስሪያ ቤትን ጉዳዩን በተመለከተ ጥያቄ አቅርቦ የነበረ ቢሆንም ምላሽ አላገኘም። ደቡብ ሱዳን ከቅርብ ጊዜ ወዲህ በፖለቲካ አለመረጋጋትና በግጭት እየታመሰች ትገኛለች። ማክሰኞ ዕለት ናሽናል ኢሚግሬሽን ሊቲጌሽን አሊያንስ ከተባለ መንግስታዊ ያልሆነ ድርጅት የተውጣጡ ጠበቆች የፌዴራል ፍርድ ቤት ከአገር ማባረሩ በፍጥነት እንዲቆም ትእዛዝ እንዲሰጥ ጠይቀው ነበር። እንደ አውሮፓውያኑ አቆጣጠር ሚያዝያ 18 ብራያን መርፊ የተባሉ ዳኛ ሰነድ አልባ ስደተኞች ወደ ሶስተኛ ሀገር ከመላካቸው በፊት ጉዳያቸውን በሚገባ የማስረዳትና የመከራከር እድል ሊሰጣቸው ይገባል ሲሉ ትእዛዝ አስተላልፈው ነበር። የተወሰኑ ስደተኞች ወደ ሊቢያ ይላካሉ የሚል ዘገባ ከወጣ በኋላ በባይደን የስልጣን ዘመን የተሾሙት መርፊ የትኛውም የመንግስት እርምጃ ይህንን የጣሰ መሆን እንደሌለበት ተናግረዋል። የሚያንማር ዜጋ የሆነው ስደተኛ ጠበቆች ማክሰኞ እለት